አሰላሙ አሌይኩም ወረህመቱላይ ወበረካቱ ውድና የተከበራቸው የእኔ ቻናል ተከታታዮች እንዴት ናችሁ? ልኝ ሰላም ናችሁ አላችሁ ከእኔ ጋር አልሐምዱሊላሂ ረብል አለሚን ውድ ተመልካቾቼ ትላንትና እባካችሁ ቻናሌ ተበላሽቶብኛል። በህግ አምላክ እንደው መጥቼ ሳልከሳችሁ ላይክ እና ሰብስክራይብ አድርጉኝ እባካችሁ። እኔን እኮ የምደምቅም ካላበረታታችሁ ማን ታበረታታላችሁ? ምን ይከፈልበታል? እንዲሁ ከሳ ገቼ ሰላም ሰላም ብያቸዋለሁኝ። እኛ ግን የመደምቀሞች እርስ በራሳችን ለምንድነ ውስ ማንበረታታው ለምንድነው? ላይክ እና ሰብስክራይብ ማንደራረገው? እባካ እባካሁ ያው የዩቱብን ነገር ታውቃላችሁ። ላይክና ሰብስክራይብ አድርጉኝ። የዛሬው ደግሞ ምግቤ እየቀጠለ ነው። እንግዲህ የለት ለት ምግቤን እያሳየኋችሁ ቪዲዮ ለቃለሁኝ። እናንተ በላይክ በኮሜንት በሀሳብ አስተያየት እባካሁ አበረታ እዚ ቤት በነገራችን ላይ ሀባይቢ ቤት የምሰራበት ቤት ማን እንደመዳም ቅመም ቻይ አለ። በነገራችን ላይ የተለያየ ምግብ ነው የሚበሉት። ምሉያ ከተሰራ እዚ ቤት አሁን ምሉያ ሰርቻለሁኝ። ምሉያ ከተሰራ አንድ በባዶ የሚበላ አለ። አንድ ደግሞ ዱጃጅ ብሎ ዶሮ ለብቻው ከምሎህያ ጋር የሚበላ አለ። እዚ ጋር ደግሞ ስጋ ፈጭቼ ውሃራት ቅማ ምናምን አርጌ እንደዚህ እንደ ኮራ ድብልል ድብልል አርጌ እንደ ጌማት ማለት ነው። ከዛ በስ በዘይት ጠብሼ እንደዚህ ያዘጋጃለሁ ማለት ነው። እባካቹ እስኪ እኛንም አበረታቱ ቁጭ ብለው እነ ሊያሾ የመዳምን ቅመሞች አለ በሰላም ሀገራችሁ አያስገባችሁ ይሄን አትሆኑ ብለው ለሚሳደቡ ሰዎች ታበረታታላችሁ። እኛን ግን ቅመምን እቤት ተሰቃይተን ለምንሰራ መስለመች ያልፍልናል ብለን እየሰራን ያለን ሰዎችን ለምንድነው የማታበረታቱን? እባካችሁ ላይክ እና ሰብስክራይብ እያደረጋችሁ አበረታቱን። የዛሬ ምግቤ ያው ሙሉክያ በሁለት አይነት በዶሮና በስጋ ሰርቻለሁ። ያለው ሰላጣ ሰርቻለሁ። እዚህ ጋር ደግሞ ያው እንደተለመደው ሩዝን ሰርቻለሁ ማለት ነው። ያው ከፍቼ ከማሳየት ነጭ ሩዝ ነው። ምንም የተለየ የተለመደ ሩዝ ነው። ታውቃላችሁ ከሙሉክያ ጋር የሚበላ ነው። ስለዚህ ሀባይቢ ሙሉክያዬን ከወደዳችሁት እስኪ በላይክ በኮሜንት አበረታቱኝ እባካችሁ። ቻናሌን ያው የዩቱብ ነገር ታውቃላችሁ ቻናሌ ስለተበላሸብኝ እስኪ በላይክ በላይክ እና በኮሜንት በሼር አበረታቱኝ እላችኋለሁኝ። ይኸው የዛሬ ምግቤ ይሄን ይመስላል። ትላንትና ደግሞ በምሰራው ሶስት አይነት ምግብ ነበር የመጣሁላችሁ። የቀን ቀን ከጽዳት ከቱክስ ከልብስ ማጠብ ከምግብ ከምን ማን እንደመዳም ወላ ላዚም ጠዋት ተነስተን ያው ጽዳት ብለን ልብስ ያጠብነው ተወክሰን ምናምን እንደገና ደግሞ ማጠብ፣ ልክ የትላንትናው ስራ ዛሬም እንደምሰሩት ነው ማለት ነው። ምንም ነገር ፋታ የሌለን እኛ የመዳምን ቅመሞች ሊያሾ አላህ በሰላም አያምጣችሁ፣ በሰው ሀገር ያስቀራችሁ ብላ ለምትሳደብ ቁጭ ብላ ምግቧን እየበላች እናንተ ታበረታታላችሁ። እኛን ግን እንደዚህ ሆነን ደም ከፍተን እባካችሁ፣ አይከፈልበትም፣ በስልካችሁ ያለ ነገር ነው። ላይክና ሰብስክራይብ አድርጉን፣ እኛንም ለውጡን። እስኪ ዩቱብ የሚከፍል ነገር ከሆነ ከመዳም ኩሽና ወጥተን እስኪ የመዳምን የምንቀበለው ደሞዛችን ዛችን ዩቱብ ይክፈለን። እባካችሁ ላይክ እና ሰብስክራይብ አበረታቱን አድርጉን። ለሚሉ ሰዎች በቅንነት እናንተ ላይክ እና ሰብስክራይብ አድርጉ፣ አይከፈልበትም ማለት ነው። ስለዚህ ሀባይ ብያሙሳይ፣ በዚህ መልኩ አድርጌ ረድኜ በጣው ላይን አዘጋጅቼ እኔም ሰላቲን ልሰግድ ሊሄድ ነው ማለት ነው። ከቡና ስለተለያየን ስለተጣላን ቡና አላፈላም። አንዳት አንድ ጠጪ ተብያአለሁኝ። በዛ ሰሞን ትንሽ ህመም አድርጎኝ ነበረ። እንግዲህ ሀባይቤ፣ እባካችሁ ቻናሌ ይሄን ነው ብዬ ደጋግሜ አልናገርም። እኔ ግን የእሳት የሆን ነገር ነው የሆነብኝ፣ እልህ አሳዘኝ። ከከፈትኩት ጀምሮ አይን ስሬ እንደዚህ ጠቋቁር አውጥቶ ቀንና ማታ ሰው ጋር እየዞርኩኝ ያልፍልኛል ብዬ። ምክንያቱም ዩቱብ ይከፍለኛል ዩቱብ በሆነ ነገር አለው ሲባል ሰምቼ ብዙ ነገር ለፍቼበት አለሁኝ ማለት ነው። ስለዚህ እናንተ እባካችሁ፣ ይሄ የሊባኖስ ምሎኪያ ይባላል። ሀባይቢ እንግዲህ በዚያው አጋጣሚ ምን አይነት ምሎያ ነው ብላችሁ ግራ እንዳታጋቡ የሊባኖስ እና የቱርኪያዎች የሉብናኖች ሙሉክያ ነው፣ የሳውዲዎች ምግብ አይደለም። ስለዚህ ሀባይቢ እባካችሁን እስኪ አላብዛባችሁ፣ ቪዲዮውን በቅንነት ላይክ እና ሰብስክራይብ እያረጋችሁ አበረታቱን። እኛ የመዳም ቅመሞችን እኔንም ብቻ ሳይሆን አበረታቱን የሚሉ የመዳም ቅመሞችን ያው እኔ ጋ ያለው እሷ ጋር ስለሚኖር ብዬ ስለምንረዳት ነው። እኔ የሰው ቤት ስለምሰራ የሰው ቤት ፊት ስለሚገርፈኝ ብዙ ነገር ስላየን፣ የመዳምንቀሞች አበረታቱን እባካችሁ ስለሚሉ አበረታቱ በቅንነት ምን ችግር አለው። አንዳንዶች ዋይፋይ የምትጠቀሙ የመዳም ቀሞች ትኖራላችሁ፣ አንዳንዶች ደግሞ ዝም ብላችሁ የምትጠቀሙም አላችሁ፣ ይሰጣችሁም አላችሁ። ስለዚህ አበረታቱን፣ ላይክ አድርጉን፣ ቻናሊን እስኪ መልሱልን። ስወዳችሁ በቅንነት ልለምናችሁ። በጣም ለፍቼ በታለሁ፣ በጣም ደክሜ በታለሁ በጣም ከምነግራችሁ በላይ ተሰድቤበታለሁ ተረግጬበታለሁ ከቤተሰብ ተጣልቼበታለሁ። በዚህ ዩትዩብ ወላሂ እልህ አስይዞኛል ማለት ነው። ሆይ ብሎ ካልተከፈተ ይሄ ዩቱቤ ሌላ ዩቱብ አለኝ። እባካችሁ እዚሁ ጋር ሼር ያደርገዋለሁኝ። እየሄዳችሁ ላይክ እና ሰብስክራይብ አድርጉን፣ አበረታቱን ለሚሳደቡ ቁጭ ብለው ቡናቸውና ምናቸውን እየበሉ የእኛን የአረብ ሀገር ሴቶችና ቅመሞችን የሚሳደቡ ወላሂ ሄዳችሁ ብታይ በዚህን ሰዓት ነው የሚገቡት። ሊያሾ ቢያንስ በበቀደም የመዳምን ቅመማች እጥብ አድርጋ በሰው ሀገር አላህ ያምጣችሁ ብላ ስትሳደብ ሰምቼ እንዲሁ ግንዝዝ ነው ያለኝ፣ እንዲሁ ሰውነቴ ውርር ነው ያለኝ ማለት ነው። ምክንያቱም እኔም የሰው ሀገር ስላለሁኝ። ስለዚህ እሷ ጋር ሄዳችሁ ብዙ ነገር እንደ እሱ አይነቶች ሰዎችን እሷን ብቻ አይደለም ብዙ የሆነ ነገር የሚሰሩ ሰዎችን ታበረታታላችሁ። እኛን ግን እኔ እንጃ የመዳም ቅመም የመዳምን ቅመም አታበረታትም፣ የሚለው እውነት እየሆነ መጣ። ለምን አላቅም። እባካችሁ ልለምናችሁ፣ ላይክና ሰብስክራይብ ኮሜንት አድርጉልኝ። ሀሳብ አስተያየት ደግሞ በኮሜንት አስቀምጡልኝ፣ እኔ መልሳለሁ። የቱርኪያዎች ሙሉክያ ያ ነው የሰራዎች በስጋና በዶሮ ያው ሰላጣየም እንደምታዩት እዛ ጋ ሩዝ አዘጋጅቻለሁኝ ዛሬ አራት አምስት አይነት ምግብ አልሰራሁኝም በጣም ደክሞኛል የሰው ቤት የሚያውቀው የሰው ቤት ግርፋ የሚያውቀው እኛና እኛ ብቻ ነው ሀባይቤ እስኪ ላላህ ብዬ እወዳችኋለሁኝ የተቀየማችሁኝ ካላችሁ እባካችሁ ቻናሌም ካልተመለሰ ላላህ ብላችሁ አፍበሉኝ ምክንያቱም ወይ ድጋሚ አስመርሮኛል ወይ አልመጣም ወይ ይመጣለው ብዬ ነው እልህ ስለያዘኝ ነው ይሄንንም ስለለፋሁበት ነው ትቼው ነበረ ደግሞ ሰው ቤት የማልዞረው፣ የማታዩን እንዳዞሪ ሳይመለስልሽ ስለተባልኩ ነው። እባካችሁ እሱንም ደግሞ አሳውቁኝ። እንዳዞሪ ዞሪ ሳይመለስልሽ ቻናልሽ እንዳዞሪ ዞሪ ተብያለሁ። እሱንም ደግሞ በኮሜንት እስኪ ለምንድን ነው ችግር ውስጥ ብዙ ችግር ምን ያመጣል? የደረሰባችሁ ደግሞ አሳውቁኝ ማለት ነው። ቻው፣ አለማአኩም እወዳችኋለሁ፣ ላላ ብዬ ላይክ እና ሰብስክራይብ ኮሜንት እንዳትረሱኝ